ወላይታ ዲቻ የኢትዮጵያ ዋንጫ ባለቤት ሆነ። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ አባላት ዛሬ ባደረገው አስቸኳይ ስብሰባ ከዚህ በፊት የፕሪምየር ሊጉን አክሲዮን ማህበር ያወጣውን የፋይናንስ ሕግ ጥሰዋል ባላቸው ሶስት ክለቦች ላይ ውሳኔ ያሳርፏል። በዚህ መሰረትም የኢትዮጵያ ዋንጫ የፍጻሜ ተፋላሚ የነበረው ወላይታ ዲቻ ሲዳማ ቡና የተቀጡ ተጫዋቾችን በማሰለፉ ምክንያት ዋንጫው ለወላይታ ዲቻ ተመላሽ እንዲደረግና ቡድኑ የኢትዮጵያን ወክሎ የካፍ ኮንፌዴሬሽን ዋንጫ ተሳታፊ እንዲሆን የስራ አስፈጻሚ አባላቱ ወስኗል። ይህ በእንዲህ እንዳለ መቻል እና ሐዋሳ ከተማ ቅጣት የጣለባቸው ተጫዋቾቻቸውን አሰልፈው የተጫወቱባቸውን ጨዋታ ውጤት ሶስት ነጥብ እና ሶስት ግብ ለተሸናፊ ቡድኖች እንዲሰጥም ተወስኗል። በዘንድሮ ኢትዮጵያ ፕሪምየር ሊግ የወረደ ክለብ የማይኖር በመሆኑ በቀጣይ አመት ሊጉ አሁን ላይ ያሉትን አስራ ስምንት ክለቦች ይዞ ሁለቱን ከከፍተኛ ሊጉ ያደጉ ቡድኖችን ጨምሮ በሀያ ቡድኖች መካከል የቀጣይ አመት ጨዋታዎች እንደሚደረግ የፌዴሬሽኑ ስራ አስፈጻሚ አቅጣጫ አስቀምጧል። አሁን ያለው የሊጉ የደረጃ ሰንጠረዥም ረዥም የክለቦቹ ውጤት ተቀንሶና ሌሎች ክለቦች ላይ ተደምሮ በአዲስ መልክ የደረጃ ሰንጠረዡ ይስተካከላልም ተብሏል።